መዝሙር አንድ መቶ ሰላሳ አንድ አቤቱ ልቤ አይታበይብኝ ዐይኖቼም ከፍ ከፍ አይበሉብኝ። ከትልልቆች ጋር ከእኔም ይበልጥ ከሚከበሩ ጋር አልሄድሁም። ነፍሴን አሳረፍኋት የእናቱንም ጡት እንዳስተውት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት። ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን። መዝሙር አንድ መቶ ሰላሳ ሁለት አቤቱ ዳዊትን ገርነቱን ሁሉ አስብ፣ ለእግዚአብሔር እንደማለ ለያይቆብም አምላክ እንደ ተሳለ፣ በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም፣ ለዐይኖቼም መኝታ፣ ለሽፋሽፍቶቼም እንቅልፍ፣ ለጉንጮቼም እረፍትን አልሰጥም ለእግዚአብሔር ስፍራ ለያይቆብ አምላክ ማደሪያ እስካገኝ ድረስ ብሎ እነሆ በኤፍራታ ሰማ ነው፣ በዱር ውስጥም አገኘ ነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስህ ታቦት። ካህናቶች ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸው። ስለ ዳዊት ስለ ባሪያህ የቀባኸውን ሰው ፊት አትመልስ። እግዚአብሔር ለዳዊት በእውነት ማለ፣ አይጸጸትምም እንዲህ ብሎ ከሆድህ ፍሬ በዙፋን ላይ አስቀምጣለሁ። ልጆችህ ክዳኔን ይህንን የማስተምራቸውን ምስክሬን ቢጠብቁ ልጆቻቸው ደግሞ በዙፋንህ ላይ ለዘላለም ይቀመጣሉ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና እንዲህ ብሎ ይህቺ ለዘላለም ማረፊያዬ ናት መርጫታለሁና በዚህች አድራለሁ። አሮጊቶቿን እጅግ እባርካለሁ፣ ድሆቿንም እንጀራ አጠግባለሁ ካህናቶቿንም ደህንነትን አለብሳቸዋለሁ፣ ቅዱሳኖቿም እጅግ ደስ ይላቸዋል። በዚያ ለዳዊት ቀንድን አበቅላለሁ፣ ለቀባሁትም ሰው መብራትን አዘጋጃለሁ። ጠላቶችንም እፍረትን አለብሳቸዋለሁ፣ በእርሱ ግን ቅድስናዬ ያብባል። መዝሙር አንድ መቶ ሰላሳ ሶስት ወንድሞች በኅብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያም እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንኤም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟልና። መዝሙር 134 እነሆ እግዚአብሔርን ባርኩ በአምላካችን ቤት አደባባዮች የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ! ሰማይንና ምድርን የሠራ እግዚአብሔር ከጽዮን ይባርክህ። መዝሙር 135 ሐሌሉያ፣ የእግዚአብሔርን ስም አመስግኑ እናንተ የእግዚአብሔር ባሪያዎች ሆይ አመስግኑት፣ በእግዚአብሔር ቤት ውስጥ በአምላካችን ቤት አደባባይ የምትቆሙ እግዚአብሔር ቸር ነውና እግዚአብሔርን አመስግኑ፣ ለስሙ ዘምሩ መልካም ነውና። እግዚአብሔር ያዕቆብን ለራሱ እስራኤልንም ለመዝገቡ መርጧታልና። እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንዲበልጥ አውቂያለሁና። በሰማይና በምድር በባህርና በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ። ከምድር ዳር ደመናትን ያወጣል፣ በዝናብ ጊዜ መብረቅን አደረገ። ነፋሳትንም ከመዛግብቱ ያወጣል። የግብፅን በኩር ልጆች ከሰው ጀምሮ እስከ እንስሳ ድረስ መታ። ግብፅ ሆይ በመካከልሽ በፈርዖንና በባሪያዎቹ ሁሉ ላይ ታምራትንና ድንቅን ሰደደ። ብዙ አሕዛብን መታ፣ ብርቶችንም ነገሥታት ገደለ። የአሞራውያንን ንጉሥ ሴዎንን፣ የባሳንንም ንጉሥ አግን፣ የከነአንን መንግሥታት ሁሉ ገደለ። ምድራቸውንም ርስት አድርጎ ለእስራኤል ለሕዝቡ ርስት ሰጠህ። አቤቱ ስምህ ለዘላለም ነው፣ ዝክርህም ለልጅ ልጅ ነው። እግዚአብሔር ለሕዝቡ ይፈርዳልና ባሪያዎቹንም ይረዳልና። የአሕዛብ ጣዖታት የብርና የወርቅ የሰው እጅ ሥራ ናቸው። አፍ አላቸው አይናገሩምም፣ ዓይን አላቸው አያዩምም፣ ጆሮ አላቸው አይሰሙምም፣ እስትንፋስም በአፋቸው የለም። የሚሠሯቸው ሁሉ የሚታመኑባቸውም ሁሉ እንደ እነርሱ ይሁኑ። የእስራኤል ቤት ሆይ እግዚአብሔርን ባርኩት። የአሮን ቤት ሆይ እግዚአብሔርን ባርኩት። የሌዊ ቤት ሆይ እግዚአብሔርን ባርኩት። እግዚአብሔርን የምትፈሩት ሆይ እግዚአብሔርን ባርኩት። በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው። ሃሌ ሉያ። መዝሙር አንድ መቶ ሰላሳ ስድስት እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ ምሕረቱ ለዘላለም ነውና። እርሱ ብቻውን ታላቅ ታምራትን ያደረገ ምሕረቱ ለዘላለም ነውና። ሰማያትን በብልሃት የሠራ ምሕረቱ ለዘላለም ነውና። ምድርን በውኃ ላይ ያጸና ምሕረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሠራ ምሕረቱ ለዘላለም ነውና። ለፀሐይ ቀንን ያስገዛው ምሕረቱ ለዘላለም ነውና። ለጨረቃና ለከዋክብትም ሌሊትን ያስገዛቸው ምሕረቱ ለዘላለም ነውና፣ ከበኩራቸው ጋር ግብፅን የመታ ምሕረቱ ለዘላለም ነውና፣ እስራኤልንም ከመካከላቸው ያወጣ ምሕረቱ ለዘላለም ነውና፣ በጸናች እጅ በተዘረጋችም ክንድ ምሕረቱ ለዘላለም ነውና፣ የኤርትራን ባሕር በየክፍሉ የከፈለ ምሕረቱ ለዘላለም ነውና፣ እስራኤልን በመካከሉ ያሳለፈ ምሕረቱ ለዘላለም ነውና ፈርዖንንና ሰራዊቱን በኤርትራ ባሕር የጣለ፣ ምሕረቱ ለዘላለም ነውና። ሕዝቡን በምድረ በዳ የመራ፣ ምሕረቱ ለዘላለም ነውና። ታላላቅ ነገሥታትን የመታ፣ ምሕረቱ ለዘላለም ነውና። ብርቶችንም ነገሥታት የገደለ፣ ምሕረቱ ለዘላለም ነውና። የአሞራውያንን ንጉሥ ሴሆንን፣ ምሕረቱ ለዘላለም ነውና። የባሳንን ንጉሥ አግን፣ ምሕረቱ ለዘላለም ነውና። ምድራቸውን ርስት አድርጎ የሰጠ ምሕረቱ ለዘላለም ነውና፣ ለባሪያው ለእስራኤል ርስት ምሕረቱ ለዘላለም ነውና፣ እኛን በመዋረዳችን አስቦናልና ምሕረቱ ለዘላለም ነውና፣ ከጠላቶቻችንም እጅ አድኖናልና ምሕረቱ ለዘላለም ነውና፣ ለሥጋ ሁሉ ምግብን የሚሰጥ ምሕረቱ ለዘላለም ነውና፣ የሰማይን አምላክ መስግኑ ምሕረቱ ለዘላለም ነውና። መዝሙር አንድ መቶ ሰላሳ ሰባት በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንንም ባሰብናት ጊዜ አለቀስን። በአህያ ዛፎቿ ላይ መሰንቆቻችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን፤ የወሰዱንም የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ። ባላስብሽ ምላሴ በጉሮሮዬ ይጣበቅ ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ። አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ፣ እስከ መሠረቷ ድረስ አፍርሱ አፍርሱ ያሏትን። አንቺ ወራዳ የባቢሎን ልጅ ሆይ ስለ ተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። መዝሙር አንድ መቶ ሰላሳ ስምንት አቤቱ በፍጹም ልቤ አመሰግንሃለሁ የአፌን ነገር ሰምተኸኛልና፣ በመላእክት ፊት እዘምርልሃለሁ። ወደ ቅዱስ መቅደስህ እሰግዳለሁ፣ ስለ ምሕረትህና ስለ እውነትህ ስምህንም አመሰግናለሁ። በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርገሃልና፣ በጠራሁ ቀን በፍጥነት አድምጠኝ። ነፍሴን በኃይልህ በብዙ አጸናሃት። አቤቱ የምድር ነገሥታት ሁሉ ያመሰግኑሃል፣ የአፍህን ቃል ሁሉ ሰምተዋልና፣ በእግዚአብሔርም መንገድ ይዘምራሉ። የእግዚአብሔር ክብር ታላቅ ነውና እግዚአብሔር ከፍ ያለ ነውና፣ ወደ ችግረኞችም ይመለከታልና፣ ትቢተኞችንም ከሩቅ ያውቃል። በመከራ መካከል እንኳ ብሄድ አንተ ሕያው ታደርገኛለህ። በጠላቶች ቁጣ ላይ እጆቼን ትዘረጋለህ፣ ቀኚ ታድነኛለች። እግዚአብሔር ብድራትን ይመልስልኛል። አቤቱ ምሕረትህ ለዘላለም ነው። አቤቱ የእጅህን ሥራ ቸላ አትበል። መዝሙር አንድ መቶ ሰላሳ ዘጠኝ አቤቱ መረመርኸኝ አወቅኸኝም አንተ መቀመጤንና መነሳቴን አወቅ አሳቤን ሁሉ ከሩቅ አስተዋልህ ፍለጋዬንና ረፍቴን አንተ መረመርህ መንገዶቼን ሁሉ ቀድመ አወቅህ የአመፃ ቃል በአንደበቴ እንደሌለ አቤቱ አንተ እነሆ የቀድሞውንና የኋላውን አወቅ አንተ ፈጠርኸኝ እጅህንም በላይ አደረግህ እውቀትህ ከእኔ ይልቅ ተደነቀች በረታች ወደ እርሷ ለመድረስ አልችልም። ከመንፈስህ ወዴት ይሄዳለሁ? ከፊትህስ ወዴት ይሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ። እንደ ንስር የንጋትን ክንፍ ብወስድ፣ እስከ ባህር መጨረሻን ብበር፣ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል፣ ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና እንደ ጨለማዋ እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል። ግሩምና ድንቅ ሆኜ ተፈጠር ያለሁና አመሰግንሃለሁ። ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሠራሁ ጊዜ፣ አካሌም በምድር ታች በተሠራ ጊዜ፣ አጥንቶቼ ከአንተ አልተሰወሩም። ያልተሰራ አካሌን ዐይኖችህ አዩኝ። የተፈጠሩ ቀኖቼ ሁሉ አንድ እንኳ ሳይኖር በመጽሐፍ የተጻፉ። አቤቱ አሳቦችህ በእኔ ዘንድ እንደ ምን እጅግ የተከበሩ ናቸው! ቁጥራቸው ምን እንደምን በዛ! ብቈጥራቸው ከአሸዋ ይልቅ ይበዛሉ። ተነሣሁ እኔም ገና ካንተ ጋር ነኝ። አቤቱ አንተ ኀጢአተኞችን የምትገድል ከሆንህስ የደም ሰዎች ሆይ ከእኔ ፈቀቅ በሉ። በክፋት ይናገሩብሃልና፣ ጠላቶችም በከንቱ ያምፁብሃል። አቤቱ የሚጠሉህን እኔ የጠላሁ አይደለሁምን? ስለ ጠላቶችም አልተሰቀቅሁምን? ፍጹም ጥል ጠላኋቸው፣ ጠላቶችም ሆኑኝ። አቤቱ መርምረኝ፣ ልቤንም እወቅ፣ ፍተነኝ፣ መንገዴንም እወቅ። በደልንም በእኔ ውስጥ ብታገኝ እይ፣ የዘላለምንም መንገድ ምራኝ። መዝሙር አንድ መቶ አርባ አቤቱ ከክፉ ሰው አድነኝ፣ በልባቸውም ክፉ ካሰቡ ከአመፀኞች ሰዎች ጠብቀኝ። ቀኑን ሁሉ ለሰልፍ ይከማቻሉ፣ ምላሳቸውን እንደ እባብ ሳሉ። ከከንፈራቸው በታች የእፉኝት መርዝ ነው አቤቱ ከኃጢአተኞች እጅ ጠብቀኝ እርምጃዬንም ሊያሰናክሉ ከመከሩ ከአመፀኞች አድነኝ ቲቢተኞች ወጥመድን ሰወሩብኝ ለእግሮቼም የወጥመድን ገመድ ዘረጉ በመንገድ እንቅፋትን አኖሩ እግዚአብሔርንም አንተ አምላኬ ነህ የልመናዬን ቃል አቤቱ አድምጥ አልሁት አቤቱ ጌታዬ የመድኃኒቴ ጒልበት በሰልፍ ቀን ራሴን ሸፈንህ አቤቱ ከምኞቴ የተነሣ ለኃጢአተኞች አትስጠኝ። በላይ የተማከሩ እንዳይጓደዱ አትተወኝ። የሚከቡኝን ራስ የከንፈራቸው ክፋት ይክደናቸው። የእሳት ፍም በላያቸው ይውደቅ እንዳይነሱም ወደ እሳትና ወደ ማዕበል ይጣሉ። ተናጋሪ ሰው በምድር ውስጥ አይጸናም። አመፀኛን ሰው ክፋት ለጥፋት ይፈልገዋል። እግዚአብሔር ለድሃ ዳኝነትን ለችግረኛም ፍርድን እንዲያደርግ አወቁ። ጻድቃንም በእውነት ስምህን ያመሰግናሉ፣ ቅኖችም በፊትህ ይኖራሉ።